ዳግም ትንሣኤ ለምን ተባለ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክርስቶስ ተንሥአ ሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዝየስ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችን ጋር ይሁንና የመቤታችን የቅድስት ድንግል ማርያም ምልጃ ተራዳይነቷ በረከቷ በሁላችን ላይ ይደርብንና ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ የምንማማረው በዓለ ትንሣኤን ባከበርን በሳምንቱ ዳግም ትንሣኤ ብለን በታላቅ ድምቀት ስለምናከብረው ክብረ በዓል ይሆናል። ይህንን ክብረ በዓል ስለምንድን ነው የምናከብረው? ዳግም ትንሣኤ ስንል ምን ማለታችን ነው? እኛስ ከዚህ ክብረ በዓል ምን እንማራለን? የሚሉትን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዳግም ትንሣኤ ብለን የምናከብረውን በዓል አጠር አድርገን እንመለከታለን። ይህንን ቪዲዮ እያደመጣችሁ ያላችው በመላው ዓለም የምትገኙ ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ እንዲሁም ለሌሎች እህቶች ወንድሞቻችን እንዲደርስ በማጋራት እንድትተባበሩ በእግዚአብሔር ስም እንጠይቃለን። እንዲሁም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ከዚህ በኋላ የምንለቃቸውን ይህን የመሰሉና የተለያዩ መርሃ ግብራት እንዲደርሳችሁ ማድረግ ትችላላችሁ። ስለምታደርጉት ነገር ሁሉ ከወዲሁ እግዚአብሔር ይስጥልን እያልን ወደ ዕለቱ መርሃ ግብራችን እናመራለን። አብራችሁን ቆዩ። ወደ ዛሬው ትምህርታችን ስንገባ አስቀድማ ቅድስት ቤተ ክርስቲያናችን በሊቁ ቅዱስ ያሬድ አማካኝነት የአብይ ጾምን በስምንት ሳምንት ከፍላ በስምንቱም ሳምንታት መጽሐፍ ቅዱስን፣ ክርስቶስን ስትሰብከን ቆይታለች። በዚህም ሳታበቃ ደግሞ ሰሙነ ሕማማት ሲገባ በሰሞነ ሕማማት ሰኞ ጌታችን ምናደረገልን፣ በሰሞነ ሕማማት ማክሰኞ ጌታችን ምናደረገልን እያለች እስከ ትንሣኤ ድረስ ጌታችን ለእኛ የከፈለውን ዋጋ በታላቅ ሐዘን ውስጥ ሆነን እንድናከብር ነገረ መስቀሉን ጌታችን ለእኛ ያደረገልንን ለእኛ የከፈለልንን ዋጋ በደንብ በሚገባ ስታስተምረን ቆይታለች። አሁን ደግሞ ከትንሣኤ በኋላ ያሉትንም ዕለታት ደግሞ በሊቁ በቅዱስ ያሬድ አማካኝነት የእያንዳንዱን ዕለታት ስያሜ ሰጥታ በእነዚያ ስያሜዎች ውስጥ ደግሞ መጽሐፍ ቅዱስን ታስተምረናለች፣ ትሰብከናለች። እንግዲህ በዚህም መሰረት የትንሣኤን በዓል ካከበርን በኋላ ያሉት አንድ ሳምንት እስከ ዳግም ትንሣኤ ያሉትን ዕለታት የየራሳቸውን ስያሜ ሰታ በዚያ ውስጥ የምታስተምረን አስተምህሮ አለ። እነዚህን ስናነሳ ደግሞ ሰኞ ማዕዶት ብላልናለች። ይህ ማለት ደግሞ መሻገር ማለፍ ማለት ነው። በዚህም ጌታችን ኢየሱስ ክርስቶስ በከበረ ደሙ ከባርነት ወደ ነጻነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኀጢአት ወደ ጽድቅ፣ ከሲኦል ወደ ገነት፣ ከገሃነመ እሳት ወደ መንግሥተ ሰማያት አዳምንና እኛ ልጆቹን አሸጋግሮናል። በዚህ ምክንያት ቤተ ክርስቲያናችን ማዕዶት ብላ መሻገርን ማለፍን ታስተምረናለች ማለት ነው። ከትንሣኤው በኋላ ያለውን ሁለተኛው ቀን ደግሞ ማክሰኞን ቶማስ ብላልናለች። አንድም አብርሃም ብላ ታከብረዋለች። ከአስራ ሁለቱ ቅዱሳን ሐዋርያት አንዱ ሲሆን ለጊዜው ትንሣኤ ሙታንን ከማያምኑ ሰዱቃውያን ወገን በመሆኑ የክርስቶስን ትንሣኤን ተጠራጥሮ ነበር። መስጢሩ ግን ካላየው ካልዳሰስኩ አላምንም ያለው ከፍቅሩ የተነሣ እውነት አልመስል ብሎት ነው። አንድም ጌታ መለኮታዊ ጎኑን እንዲዳስሰው ቢፈቅድለት ነው። ይህች የቅዱስ ቶማስ እጅ ዛሬ ድረስ ሕያው ናት። ይህ ዕለት አብርሃም ተብሎም ይጠራል። ከጻድቃን ብሉይ አንድ የሆነው አባታችን አብርሃም ከጽድቁ የተነሣ ርዕሰ አበው፣ የአባቶች አለቃ ተብሏል። ጌታችን ኢየሱስ ክርስቶስ የአብርሃም ፈጣሪ ሲሆን የአብርሃም ልጅ መባል ወዷልና በተለይ በከበረ ትንሣኤ የምናገኛትን መንግሥተ ሰማያት በስሙ የአብርሃም ርስት ተብላ ተጠርታለችና አባታችን በዚህ ቀን ይታሰባል። እንደዚሁም ደግሞ ከትንሣኤ በኋላ ያለውን ረቡዕ አልዓዛር ብላ ሰይማልናለች። ጌታችን ከሙታን ስላስነሣው ዕለቷ የሐዋርያው መታሰቢያ ሆናለች። ትንሣኤና ሕይወት የሆነም በባሕሪ ሥልጣን አልዓዛርን ከሞት አስነሣ። ይህች ታምርም በአይሁድ ዘንድ ግርምት ሆነች፣ ለጌታም የሞት ምክንያት አደረጓት። ቅድስት ቤተ ክርስቲያን መጽሐፍ ቅዱስን መሠረት አድርጋ ረቡዕን በአልዓዛር ስም ሰይማ ታስተምረናለች። ሐሙስን ደግሞ የአዳም ሐሙስ በመባል ይታወቃል። በዚህ ዕለት መድኃኔ የዓለም ኢየሱስ ክርስቶስ አዳምን ለማዳን መጸነሱ መወለዱ መሰቀሉ መነሳቱና ማረጉ ይነገራል። በዚህም እኛ ከሰይጣን ባርነት ነጻ የወጣንበትን ዕለት የምናስብበት ዕለት ነው። ከትንሣኤ በኋላ ያለውን አርብ ደግሞ ቅድስት ቤተ ክርስቲያን አርብን ቅድስት ቤተ ክርስቲያን ብላ ሰይም አልናለች። ይህም ደግሞ በክርስቶስ ደም ለተመሠረተችው ለቅድስት ቤተ ክርስቲያን መታሰቢያ ትሆን ዘንድ ቤተ ክርስቲያን ተብላ ትጠራለች። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29፣ የሐዋርያት ሥራ ምዕራፍ 2 ቁጥር 28። ዳግም ትንሣኤ የሰሙነ ትንሣኤ የመጨረሻ እሁድ ደግሞ ዳግም ትንሣኤ ተብሎ ይጠራል። ዳግም ትንሣኤ ለምን ተባለም? ዳግም ትንሣኤ የተባለበት ምክንያት በአከባበር በሥርዓት የመጀመሪያውን ትንሣኤ ስለሚመስል ነው። በትንሣኤ ዕለት የሚባለው ቃለ እግዚአብሔር ሳይለወጥ በሙሉ በዚህ ቀን ይደገማል። ከዚህም ሌላ ሁለት መጠሪያ ስሞች አሉት። እነዚህም ፈጸምነና አግብኦ ተግብር ይባላሉ። ፈጸምነ የተባለበትም የሰሙነ ትንሣኤን በዓል አክብረን ፈጸምን ማለት ሲሆን አግቦ ግብር የተባለበትም ጌታችን ኢየሱስ ክርስቶስ እኔ ልሠራው የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩ ያለውን መሰረት በማድረግ ከቅዳሴ በኋላ ሊቃውንት በዚህ ቀን ስለሚዘምሩት ነው። ዮሐንስ ወንጌል ምዕራፍ 17 4። በተጨማሪም የሐዋርያው የቶማስ ምስክርነት የሚታሰብበት ነው። ዳግመኛም ከስምንት ቀን በኋላ ደቀ መዛሙርቱ በዝግ ቤት ሳሉ ቶማስም ከእነርሱ ጋር ሳለ ደጁም ተዘግቶ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቁሞ ሰላም ለእናንተ ይሁን አስታረቅኋችሁ አላቸው። ሁለት ሰዓት አልፎ ስለመጣ እምድኅረ ሰሙን አለ እንጂ በስምንተኛው ቀን ሲል ነው። በመጀመሪያው መገለጡ ያልተገኘው ሐዋርያው ቶማስ ትንሣኤውን አላየም ነበርና፣ ጣትህን ወደዚህ አምጣ፣ እጆችንም እይ፣ እመን እንጂ ተጠራጣሪ አትሁን አለው። ቶማስም መለሰ፣ ጌታዬ አምላኬ ሆይ አለ። መዳሰሱን ሲያይ ጌታዬ፣ ማቃጠሉን ሲያይ አምላኬ አለ። ገቦ መለኮቱን የዳሰሰች እጁ ሕያዊት ሆና በሕይወት ትኖራለች። በህንድ አገር ከታቦት ጋር በመንበሩ ላይ ያስቀምጧታል። በዓመት በዓመት በመቤታችን በዓል በአስተርዮ ሊያጥኑ ሲገቡ የሚሾመውን ወጥታ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። እንዲሁ በየዓመቱ የሚሾመውን ተራምዳ ትይዘዋለች። እንዲህ እያለች ትኖራለች። ይህ የሚያስተምረን የጌታን ተአምራት የሐዋርያውን ሥልጣንና ብቃት ነው። ጌታም ቶማስ፣ ወይ ብታየኝ አመንክን? ሳያዩኝ የሚያምኑኝ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 24 እስከ 29። ለዚህች ቅድስት ቀን ያደረሰን አምላካችን እስከ ፍጻሜ ሕይወታችን በሃይማኖት የቀናን በምግባር የጸናን ያድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር።